ክፍል አንድ ላይ የጀግና ሴት ወይም ደግሞ የሸሂዶች ሚስት በመባል የምትታወቀው የአቲካ ቢንት ዘይድን ታሪክ አይተናል። ካላያችሁ መለስ ብላችሁ ዩቱብ ቪዲዮችንን ይመልከቱ። አቲካ ቢንት ዘይድ የነበራትን ታሪክ በሚያምር ሁኔታ ቀኝተንዋል ብዬ አስባለሁ። የዛሬውን ታሪክ ከመጀመሪያ በፊት አንድ ጥያቄ ስለ አቲካ ላስቀምጥላችሁ። ስለ አቲካ ቢንት ዘይድ ካወራናቸው ነገሮች መካከል ስለ ልጇ አውርተን ነበርና የአቲካ ቢንት ዘይድ ልጅ ማን ይባላል? የሚለውን ኮመንት ላይ ያስቀምጡልኝ። ወደ ዛሬው ታሪክ እመለሳለሁ። ዛሬም በድንቅ ሙስሊም ሴት ተመልሰናል። የዛሬዋ ባለታሪካችን ታዲያ በብዛት የምንጠቀምበት ስም ቤታችን ውስጥ የማይጠፋ ልጆቻችን ላይ የማይጠፋ ስም ነው ይዤላችሁ የመጣሁት ዘይነብ። ሁላችንም በእርግጠኝነት ቤታችን ውስጥ አንድ ዘይነብ አትጠፋም። የዛሬዋ ባለታሪካችን ዘይነብ ቢንት ጃዕሽ ትባላለች። የእሷን ታሪክ ነው የምናስታውሰው። ታዲያ ዘይነብ በጣም ታዋቂ ከሚባሉ በዛን ጊዜ አንጋፋ ከምንላቸው ቤተሰቦች ነው የመጣችው በእናቷ በኩል ከአብዱል ሙጠሊብ በአባቷ በኩል ደግሞ ከበኑ አብድ ሸምስ ነው የመጣችው። ታዲያ በዛን ጊዜ ዘይነብ የሚለው ስም በጣም የታወቀ ወይም ፌመስ ነበረ። ታዲያ ዘይነብ ግን ከእስልምና በፊት በራ የሚለው ስም ነበር የነበራት በራ የሚለው ስምም ልክ እንደ ዘይነብ በጣም የተወደደ እና የተለመደ ስም ነበረ። ትርጓሚው ንጹህ ወይም ደግሞ ከወንጀል የጸዳ ማለት ነው። በሚገርም ሁኔታ ከነቢያችን አለ ሰላት ወሰላም ሚስቶች ውስጥ አራቱ በራ ይባሉ ነበር። ታዲያ ከእስልምና በኋላ ስማቸውን ነቢያችን አለ ሰላት ወሰላም ሲቀይሩላቸው ሁለቱን ዘይነብ በማለት ነበር ስማቸውን የቀየሩላቸው። አንዷ ባለታሪኳ ዘይነብ ቢንት ጃዕሽ ነች። ታዲያ ዘይነብ የአብዱላህ ብን ጃዕሽ የኡበይዱላህ ኢብኑ ጃዕሽ የአቡ አህመድ ኢብኑ ጃዕሽ እና የሀምና ቢንት ጃዕሽ እህት ነበረች። ዘይነብ በጣም ይሄ ልክ አሁን ላይ እንደምናስታውሰው ወይም አሁን ላይ እንደምናያቸው የሀብታም ልጆች ቀበጥ የምትባል አይነት ልጅ ነበረች። ያንም ከየት እንደመጣ መገመት አያቅተንም። በጣም ታዋቂና አንጋፋ ከሚባሉ ቤተሰቦች፣ በጣም ባለሀብት ከሚባሉ ቤተሰቦች ስለመጣችም ይመስለኛል ያ ቀበጥ የምንለው ባህሪ የነበራት ታዲያ ዘይነብ የሚገርመው ከነቢያችን አለ ሰላት ወሰላም ሚስቶች ውስጥ ሁለተኛዋ ዘይነብ ነው ብያቸዋለሁ። ስሟም ዘይነብ የተባሉት ውስጥ ወይም ደግሞ በራ ከነበሩት ወደ ዘይነብ ከተቀየሩት ውስጥ ሁለተኛዋ ናት ማለት ነው። የዘይነብ ትርጉም ምንድን ነው? ዘይነብ ማለት በጣም ጥሩ መዓዛ ያለው ተክል ማለት ነው። ያ ተክልም እያደገ ሲሄድ ጥሩ መዓዛው ወይም ደግሞ ያለው ሽታ እየጨመረ የሚሄድ የተክል አይነት ነበረ ዘይነብ ማለት። ለዚህ ዘይነብ ታሪኳንን ጀምረው ዘይነብ የተወለደችው እስልምና ከመምጣቱ ከአስራ ሰባት ዓመት በፊት ነበረ። ከአስራ ሰባት ዓመት በፊት ታዲያቺ ዘይነብ እንደዛ አንጋፋ ከምንላቸው ቤተሰቦች ውስጥ መጣ። ሁሌም የምታስበው እስታተሷን ነበረ። በጣም ትልቅ ቤተሰብ ውስጥ መወለዷን፣ በጣም ቀበጥ መሆኗል፣ ሁሉም ነገር እንደሚገባት አድርጋ ታስብ ነበረ። ከሚገባት ነገሮች ውስጥም ደግሞ አንዱ ብላ የምታስበው የነቢያችን ዓለይሂ ሰላቱ ወሰላም ፍቅር ነበረ። ዘይነብ ከልጅነቷ ጀምሮ እያሰበች ያደገችው የኔን ቤተሰብ የሚመጥነው የእናቴንም የአባቴንም ቤተሰብ የሚመጥን ብቸኛ የትዳር እጩ ለእኔ ነቢያችን አለ ሰላት ወሰላም ነው ብላ ታስብ ነበረ። ሙሉ ድሜዋንም የምትጠባበቀው ነቢያችን አለ ሰላት ወሰላም ቤቷ መጠው የትዳር ጥያቄውን እስኪያቀርቡ ነበረ። ጓጉቷ የምጠብቀው አንደኛ ቅርብ ዝምድና አላቸው በእናቷ በኩል፣ ሁለተኛ ደግሞ ቤተሰቧን ይመጥናልን ብላ ስለምታስበው ነው ታዲያ አንድም ቀን ከነቢያችን አለ ሰላቶ ሰላም ውጪ ትዳርን ተመኝታም አስባም አታቅም ነበረ። ከእለታት አንድ ቀን ታዲያ እቺ የታሰበችው የታለመችው ቀን ደረሰች። ነቢያችን አለ ሰላቶ ሰላም የታሰበውን ቀን የታሰበውን ጉብኝት አደረጉ፣ ቤታቸውም መጡ። ቤታቸውም የመጡበት ምክንያት ደግሞ የጋብቻ ጥያቄ ነበረ። ዘይነብ ያሰበችው ያለመችው ነገር ሲሳካ በጣም ተደሰተች። እህቷ ሀምናም ጋ ሆነው በደስታ ገና የነቢያችን አለ ሰላት ወሰላምን መምጣት ሲያዩ ሁለቱም በደስታ ጊዜያቸውን በማሰብ ሰርጋቸውን በማሰብ ጥሩ ነገሮችን እያሰቡ መደሰት ጀመሩ። ልክ ነቢያችን አለ ሰላት ወሰላም እንደገቡ ሀምና ተቀበለቻቸው። እንደዚሁም ወደ ቤቷ ከጋበዘቻቸው በኋላ ተቀምጠው ማውራት ይጀምራሉ። ዘይነብ ከጓሮ ይህንን ወሬ እየሰማች ነበረ። ነቢያችን አለ ሰላት ወሰላም የመጡት ለትዳር ጥያቄ እንደሆነ ይነግሯቸዋል። ይህንን ስሰማ ዘይነብ በጣም ደስ አላት። የምጠብቀው ነገር እውን ሆነ። ታዲያ ያኔ ነበር ያልተጠበቀውም ምላሽ ከነቢያችን አለ ሰላት ወሰላም አፍ የሰሙት። ነቢያችንም በእርጋታ እንዲያሉ የመጣሁት ለጋብቻ ጥያቄ ነው ያመጣሁላችሁ ሙሽራ የኔ ልጅ ወይም በዛን ጊዜ በማደጎ ሲያሳድጉት የነበረው የዘይድ ብን ልሓሪስን ነበረ ይዘ የመጡት ዘይድ ብን ልሓሪስ። ታዲያ በስም ከተጠሩ ከነቢያችን አለ ሰላት ወሰላም ሰሓቢዎች ውስጥ የመጀመሪያው እና ብቸኛው ነበረ። ይባስ ብሎ ደግሞ ከባሪያነቱ ውጪ ነቢያችን አለ ሰላቱ ወሰላም ከባርነት አውጥተው በማድጎ እንደወሰዱት እንዲሁም ደግሞ ዘይድ ብን መሐመድን በመባል እንደሚጠሩ ይታወቅ ነበረ። ታዲያ ዘይድ በዛን ጊዜ ይባሱን ብሎ ደግሞ ከባርነቱም አስቡት፣ የነበረውን እስታተስ አስቡት። እና ነገሩን የሚያባብሰው የነበረው ነገር ደግሞ በዛን ጊዜ ጨራሽኑ እንዲሁም ባለትዳር ነበሩ። እሙ አይመንን አግብተው ይኖር ነበረ። ስለዚህ ለዛም ነው ስታተሳቸውን ዝቅ ማድረጉን የፈሩት። አንደኛ ከባሪያ ጋር መዛመዳቸው፣ ሁለተኛ ደግሞ እንደዛ ልዕልት ሆና ያደገች ዘይነብን ልጃቸውን በሁለተኛ ሚስትነት ወደ ዘይድ መላካቸውን ነበር ያልወደዱት። ጥያቄው ታዲያ ለሳቸው አለመሆኑን ሲሰሙ ሀምናም ዘይነብን በጣም ተደናገጡ። ሁለቱም አስበውት የነበረው ነገር ባለመሳካቱ ፊታቸው በአንዴ ተቀየረ። ዘይነብን ሀምናም በጣም ደነገጡ። ታዲያ ሀምና ቀጥታ የተናገረችው ነገር ምን ነበረ? እንዴት ያንተ ቤተሰብ ያክስትህ ልጅ የሆነችውን እንዴት ለአንድ ባሪያ ድራለሁ ትላለህ የሚል ቁጣ ነበረ ካፏ ያወጣው። ያሰቡት ነገር ባለመሳካቱ ሁለቱም ተከፍተዋል። ነገር ግን እንደዛ ከበርቴ የሚባሉ አንጋፋ የሚባሉ ቤተሰቦች ደግሞ ለአንድ ተራ ባሪያ መዛመዳቸው ከዛ በላይ ያሳስባቸዋል። ለዚህ የቤተሰቡ ስም ሊጠፋ ነው። የነበራቸው ስም እንዴት ከአንድ ተራባሪያ ጋር ይዛመዳል የሚለውን ነገር እያሰቡ ሁለቱም ተናደው ጥያቄውን በእንቢታ ይቀበላሉ። እንቢታ አሰምተው ከላኩ በኋላ ነቢያችን ዓለይሂ ሰላቱ ወሰላም ሰምተው ይሄንን ይሄዳሉ። ያኔም ነበረ ታዲያ አላህ ስብሃነ ወተዓላ ማካነ ልሙእሚኒን ወላ ሙእሚነቲን ኢዛ ቀደላሁ ወረሱሉሁ አምራ አንየኩነ የኩነ ለሁም ልኸይረቱ ሚን አምሪህም የሚለውን አያ አወረደው። ያም እንግዲህ በግልጽ ለሁለቱም ለዘይነብም ለሀምናም እንዲሁም ለቤተሰቦቻቸው አላህ ያለው ነገር እንደማይቀየር እና ትዕዛዝ ሆኖ መቀበል እንዳለባቸው ተነገራቸው። ያንን ነገር መጀመሪያ የተቀበለችው ዘይነብ ነበረች። አላህ ካለ አላህ ስብሐነ ወተዓላ እኔ ላይ አዞ ከሆነ ነቢያችን ሙሐመድ ሰለላሁ ዐለይሂ ወሰለም ይደረግ የሚሉትን ነገር ከመቀበል ወደኋላ ማለት የለብንም በሚል ቤተሰቦቿ ከመስማማታቸው በፊት ቀጥታ ትዕዛዙን የተቀበለችው ዘይነብ ነበረች። ስለዚህ ያለምንም ጥርጥር ምንም ማድረግ አልቻለችም፣ ትዕዛዙን ተቀበለች። ከዛ ነበር ታዲያ ዘይድ ብን ልሓሪስ እና ዘይነብ ቢንት ጃሽ የተጋቡት። ከዛ በኋላ ዘይነብ እና ዘይድ በትዳር ተጣመሩ። ታዲያ እናስበው፣ እነዚህ ሁለት ዓለም ሰዎች እንዴት ነው አንድ ላይ መኖር የሚችሉት? አንድ ተራ ባሪያ ሲኖረው የነበረውን የህይወት መንገድ እናስበው። ከዛ ደግሞ እንደሱ አይነት ልዕልት ደግሞ ስትኖረውን የነበረውን የህይወት መንገድ እናስብ። እነዚህ ሁለት ሰዎች ተጋብተው አብሮ መኖር በፍጹም አልቻሉ። አኗኗራቸው የተለያየ ነው፣ አስተሳሰባቸው የተለያየ ነው፣ ሁሉም ነገራቸው የሰማይና የምድር ያህል ተለያየ። እነዚህ ሰዎች በፍጹም አንድ ቤት ውስጥ መኖር አልቻሉ። ዘይድም እየተመላለሰ ነቢያችን ዓለይ ሰላቶ ሰላምን እንዲያፋታቸው፣ እንዲሁም ከዘይነብ ጋር አብሮ መኖር እንደማይችል በተደጋጋሚ ይናገር ነበረ። ሁለቱም ጋር ያለው ቅሬታ ምንድን ነው? ዘይነብም ያለ ፍላጎቷ አላህ ሱብሃነ ወተዓላ አያውን ስላወረደ ነቢያችን አለይሂ ሰላቱ ወሰለም ስለተናገሩት በማለት ብቻ በመቀበሉ እሷ ውስጥ ይሄ ቅሬታ አለ። ዘይድም ደግሞ እንደዛ አንድ ተራባሪያ ላይ እንዴት ልጃችንን እንሰጣለን መጋባት የለባቸውም የሚለው ቅሬታም ደግሞ ክብሩን ነክቶታል። ሁለቱም ታዲያ ተስማምተው መቀመጥ አልቻሉም። በዛን ጊዜ እየተመላለሱ ነቢያችን አለይሂ ሰላቱ ወሰለምን ሲጠይቁት እንዲያፋታቸው፣ ሁሌም የሚሉት የነበረው ትዳሩን አጥብቆ እንዲይዝ እንዲስወብር ነገሮችን ለማስተካከል እንዲሞክር በጣም በተደጋጋሚ ይመክሩት ነበረ። ታዲያ የሁለቱም ሀሳብ እንዲሁ ይሄደ እያለ አላህ ስብሃነሁ ወተአላ ግልጽ በሆነ መንገድ ለነቢያችን ዓለይሂ ሰላቱ ወሰላም ዋሂ ልኮ መፋታት እንዳለባቸው ዘይድና ዘይነብን አፋቱ ዘይነብን እንዲያገባ ይነግሩታል። ስለዚህ ይህን ዋሂ ስለዚህ ዋሂ መቃወም አይችሉም መቀበል ነበረባቸውና እንዲፋቱ ማድረግ ግዴታ ነበረ። ያንንም የሚገልጹበት አንድ እዚጋ አንድ ታሪክ ላስታውሳችሁ በዛን ጊዜ ይሄ በማደጎ መውሰድ ልክኛ እንደምናቀው የቲሞችን ለማገዝ ልጆችን ለማበረታታት አይደለም ይደረግ የነበረው ልጆችን በማደጎ ሲወስዱ የእናታቸውን ውርስ ወይም ደግሞ በስማቸውን ያለ ንብረት ለመዝረፍና ለመስረቅ የሚደረግ ነገርም ስለነበረ፣ አንደኛ የነቢያችን አለይሂ ሰላቱ ወሰላም የማደጎ ልጅ መሆኑን ለማቆም ሁለተኛ ደግሞ ዚጋ ተያይዞ የምናስታውሳትን አያ ደግሞ በዛውም ለማያያዝ ነበር ይሄ የተደረገው። አያው የምታስታውሱት ከሆነ ማካነ ሙሐመዱን አበአሐዱ ሚንኩም የሚለውን አያ ማለት ነው። ስለዚህ በዚህ ምክንያት ወላሁ አለም ይህንን ተጠቅሞ ነቢያችን አለይ ሰላት ወሰላም እንዲያፋቱ ግዴታ ነበር እና ያፋቷቸዋል። ታዲያ ዘይነብ ምን ተሰማት? በዛን ጊዜ ልክ ይህንን እንደሰማች፣ ቀጥታ አላሁ አክበር በማለት ነበር ሱጁድ የወረደችው። አስቡት፣ እድሜ ልኳን ስጠብቀው የነበረው ስታስበው የነበረው ታሪክ ተሳካ። ስለዚህ ነቢያችን አለይ ሰላት ወሰላምን ልታገባ መሆኑ ሲነገራት ከሱጁድ ውጪ ሌላ ምንም ምላሽ ማሰማት አልቻለችም። ታዲያ አነስ ረዲየላሁ አንሁ ስለጋብቻቸው ምን ይላል? ነቢያችን አለ ሰላት ወሰላም ለሁሉም ሚስቶቹ አድርጎት የማያውቀውን ድግስ ለዘይነብ ተደርጓል ይላሉ። ታዲያኛ እንደምናስበው የተለየ ሰርግ ተደርጎ ሳይሆን ሰርጋቸው ላይ ፍየል በመታረዱ ነበረ። የሁሉንም ሚስቶቻቸውን ታሪክ ስናስታውስ በእርግጠኝነት በደረቅ ዳቦ፣ እንዲሁም ደግሞ በቴምር ነበረ የሚያሳልፉት። ታዲያ ይሄ ህግ ፍየል ለሁሉም ድንቅ ነበረ፣ ሁሉም ሰው በልቶ እስኪጠግብ ድረስ ነበረ ያ ድግስ የተዘጋጀው። ይህንንም ሁሉም ያስታውሱታል። ስለዚህ ተጋቡ። አንካሃኒ ላሁ ፊሰማ እያለች ሁሌም ትጎድር ነበረ። ምንድነው ዘይነብ የምታወራው? ሁሌም ያንን ሰርግም በማሰብ ዘይነብም ስለ ሰርጋቸው ሁሌም እንዴት ይል ነበር? ኢነላህ አንካሃኒ ፊሰማ ትል ነበረ። ተደጋግሞ የምትናገረው ነገር ምንድን ነው? እኔን አላህ ስብሃነው ወተአላ መርጦ ኒካሄን በሰማይ ያደረገልኝ፣ ቁርአንም ሸሂድ ሆኖ ወይም ደግሞ ምስክር ሆኖ ነበረ የዳረኝ በማለት ትጎርር ነበረ። በዚህም ነበረ በዚህም ነበር አይሻ ረዲየላሁ አንሃ እኔን ለነቢዩላህ ዓለይሂ ሰላት ወሰላም ጅብሪል የዳረኝ እያለች ትመልስላት ነበረ። እንደ ሚስቶች ሁሌ የሚቀላለዱበት ነገር ወይም ደግሞ ሁሌም የሚያወሩት ነገር ነበረ። ታዲያ ዘይነብ ሁሌም የምታወራው ነገር ነበረ። አላ ስብሐን ወተዓላ ሶስት ነገሮችን ለእኔ ለይቶ ሰጦኛል ትላለች። የመጀመሪያው በሰማይ ከላይ አላ ስብሐን ወተዓላ ወኪል ሆኖ ድሮኛል። ሁለተኛ ደግሞ የሂጃብ አያ ሱረቱል ሕጅራት ላይ የምናውቀው የሂጃብ አያ የወረደው ከኔ በኋላ ነው ትላለች። እንዲሁም ሶስተኛ ደግሞ ከሚስቶቹ እንዲሁም ካሉት ሰዎች መካከል ለነቢያችን አለይሂ ሰላት ወሰላም ቅርብ የነበርኩት በዝምድና እኔ ብቻ ነኝ በማለት ሁሉንም ሚስቶቹን ታስቀናበት ነበረ ከዛ ውጪ የተለያዩ አያዎች እና ሀዲሶች እንደሚያሳዩት የነቢያችን አለ ሰላት ወሰላም ሚስቶች ሁሌም የሚፎካከሩ ነበረ። የሚፎካከሩትም የነበረው ለነቢያችን አለ ሰላት ወሰላም ካላቸው ፍቅር የተነሳ ሁሉም እኔ ይበልጣለው፣ እኔ ይሻላለው የሚለውን ነገር ለማንጸባረቅ ይሞክሩ ነበር። በዚህም ላይ ብዙ የተለያዩ ሱረቶች አሉ። ለምሳሌ ሱረቱ ተሕሪም ላይ አይሻና ሀፍሳ የዘይነብን ማር እንዳይጠቀሙ ወይም ቤቷ እንዳይሄዱ ያደረጉት ነገር ቁርአን ላይ በግልጽ ተቀምጦልናል። ሌላው ደግሞ እዚ ጋ አንድ ክስተት ላስታውሳችሁ። ነቢያችን አለ ሰላት ወሰላም ሁሌም በረመዳን አስር የመጨረሻ ቀናቶች እንደሚያደርጉት ኢቲካፍ ይገባሉ። ታዲያ ኢቲካፍ በገቡበት ድንኳን አድርገው ብቻቸውን በተቀመጡበት አይሻ ትመጣለች። አይሻ ትመጣና አጠገባቸው ድንኳን አድርጋ ኢቲካፍ እንድትገባ ትጠይቃቸዋለች። ታዲያ ኢቲካፍ በገባችበት እሷም ሀፍሳም በአይሻ ለነቢያችን አለ ሰላት ወሰላም ታስልክባቸዋለች ይህንንም የሰሙ ጊዜ ለአይሻ ያላቸውም ነገር እንደታወቀ አይደል እሺ ይላሉና መስማማታቸውን ይገልጻሉ። ስለዚህ አንዴ እናስበው፣ ነቢያችን አለይሂ ሰላቱ ወሰላም ድንኳን ይዘው ተቀምጠዋል። አጠገባቸው በቀኝና በግራ አይሻና ሀፍሳ ሀፍሳ ረዲላሁ አንሁማ በቀኝና በግራ ድንኳናቸውን ይዘው ኢእቲካፍ ገብተዋል። ዘይነብ ይሄንን ስታይ እንዴ እነሱማ ከተቀመጡ እኔስ በምን አንሳለው ትልና እሷም መጣ እንዲሁ አጠገባቸው ድንኳኗን ታደርጋለች። ይሄንን ባዩ ጊዜ ነቢያችን አለ ሰላት ወሰላም በጣም ተቆጡ ተናደዱ። ይሄ ኸይር ነው ብላችሁ አስባችሁ ነው ሶስታችሁም እዚህ የተቀመጡ ዜላሉ። እነሱም መንቀሳቀስ ምንም አላማ የላቸው። ምክንያቱም አንዷ ከሄደች አንዷ መሄድ አለባት፣ ወይ አንዷ መቆየት አለባት የሚለው ነገር ስላለ ያም በጣም ስላነደዳቸው በሉ እናንተ እዚሁ ኢቲካፋችሁን ቀጥሉ እኔ ይህንን አመት ኢቲካፍ አልገባም ብለው ወደ ቤታቸው ተመለሱ ይባላል። ከዛ በኋላ ግን ምንድን ነው የተፈጠረው? በሚቀጥለው ዓመት ላይ ይህንን በማሰብ ነቢያችን ዓለይሂ ሰላቱ ወሰላም ሀያ ቀን ኢቲካፍ ገቡ። ታዲያ ይህንን ያነሳሁላችሁ ለምንድን ነው ሴቶቹ የነበራቸውን ፉክክር፣ ሚስቶቹ የነበራቸውን ፉክክር ለማስታወስ ነው። እንዲሁም ደግሞ ስለ ዘይነብ ተያያዥ የሆኑ ነገሮችን ለማስታወስ በሚል ነው ያነሳሁላችሁ። ታዲያ ዘይነብ ብዙ ነገሮችን እናወሳለን ስለሷ። የሚገርመው ግን ዘይነብ በታሪክ ላይ ወደ አስራ አንድ ሀዲሶች ብቻ ነው በስሟ ያሉት። በጊዜ በመሞቷም ወይም ደግሞ ቶሎ በመሞቷ ብዙ ሀዲሶችን እንዳናገኝ አድርገውናል። ታዲያ ይሄ ሁሉ ክስተት እያለ ይሄ ሁሉ መነጫነጭ፣ ይሄ ሁሉ መፎካከር፣ አይሻ ዘይነብን፣ ዘይነብ አይሻን ብዙ ነገር እየተፈጠረ አይሻ ስለ ዘይነብ ስትጠየቅ ግን ከዘይነብ በላይ ኢማነኛ፣ አላህን የሚፈራ ሐቀኛ፣ እና እውነት ተናጋሪ ታማኝ፣ ቸር፣ ለጋሽ አላየሁም ትል ነበረ። አስቡት ይሄ ሁሉ ነገር እየተደራረጉም ስለ ራሳቸው ከመመሰካከር ግን ወደ ኋላ አይሉም። ዘይነብም ስለ አይሻ የመሰከረችበትን አንድ አጋጣሚ ልጨምራላችሁ። በአይሻ ረዲያላሁ አንሃ የተደረገውን የስም ማጥፋት እናስታውሰዋለን ብዬ አስባለሁኝና በዛን ጊዜ ነቢያችን አለይሂ ሰላቱ ሰላም ወደ ቤታቸው ይመለሱና ወደ ዘይነብ ቤት ተመልሰው ምን ታስቢያለሽ አይሻ አደረገች ተብሎ የተወራበት ነገር እንዴት ይመስልሻል? ምን ታስቢያለሽ ብለው በጠየቋት ጊዜ ዘይነብም ወላሂ ስለሷ ከጥሩ ውጪ ምንም የማውቀው ነገር የለም ብላ ነበር የመሰከረችላት። ታዲያ የሚገርመው ከስም ማጥፋቱ ጋር ተያይዞ ዘይነብና ነቢያችንን ነቢያችን ዓለይሂ ሰላቱ ወሰላም ከተጋቡ ከዓመት በኋላ ነበር ይህ ስም ማጥፋት የተካሄደው። እሱም ደግሞ የተጀመረው በዘይነብ ረዲየላሁ አንሃ እህት በሆነችው በሀምና ቢንት ጃዕሽ ነበረ። ታሪኩንም ድንቅ የሚያደርገው ይሄ ላይ ነው። እህቷም ቢሆን እንኳን ያወራችሁ እህቷን መደገፍ፣ የእህቷን ስም እንዳይጠፋ መከላከል ትችል ነበረ በዚህ ሰዓት የመረጠችው ለሐቅ መቆምንና ለአይሻ መደገፍን ነበረ። ብዙ ምክንያቶች ነበሯት፤ የምትሸፍንበት፣ የምትዋሽበት፣ የአይሻን ስም አውርዳ የእሷን ስም ከፍ የምታደርግበት ብዙ አጋጣሚዎች ቢኖርም እንኳን ሐቀኝነቷን አስጠብቃ ለአይሻ ምስክር ሆናታለች ማለት ነው። ስለዚህ ሁለቱም ምን እንደተባባሉ አወራን። አይሻ የነበራትን ነገር ዘይነብም የነበራትን ነገር እየተመሰካከሩ ቆዩ ማለት ነው። ነቢያችን ዐለይሂ ሰላቱ ወሰላም አንድ ቀን ጉዟቸውን እያደረጉ እየዞሩ ቼክ እያደረጉ ባሉበት ሰዓት ወደ ሴቶች መስጊድ ጎራ ይላሉ። በዚህም ጊዜ በገቡበት ወቅት መስጊድ ላይ አንድ ገመድ ታስሮ ያገኛሉ ከጥግ እስከ ጥግ ድረስ ያ ገመድ ተወጥሮ ያገኙታል። ይህ ገመድ ምንድን ነው ብለው ሴቶችን ይጠይቋቸዋል። ሴቶቹም የዘይነብ ገመድ ነው ይሏቸዋል። ምን ማለት ነው ይሄ ብለው ሲጠይቁ ዘይነብ ሌሊት ሁሌ መስጊድ ትመጣና ሌሊት ትሰግዳለች ለሊቱም ሙሉ ስትሰግድ ታዲያ ሲደክማት የምትጠቀምበት ለመደገፍ ለማረፍ ሰላቷን አቁማ ለመቀመጥ አትፈልግም። ስለዚህ ለመደገፍ የምትጠቀምበት ብቸኛ አማራጭ ገመዱ ነበረና ገመዱን ትጠቀማለች ብለው ያስረዷቸዋል። በዛን ጊዜ ነቢያችን አለይ ሰላቱ ወሰላም ይቆጡና ገመዱን እንዲፈቱት ያደርጋሉ። ያም ከፈቱ በኋላ እንዲሏቸዋል። አንድ ሰው አቅሙ እስከፈቀደለት ብቻ ይስገድ፣ ከቀተውም ይቀመጥ ወይም ይረፍ የሚለውን ነገር ይነግሯቸዋል። ይህም የሚያሳየው ዘይነብ ቅያሙላይ ላይ የነበራትን ጥንካሬ ነው። አስቡት ምን ያህል ብትሰግድ ነው ሌሊቱን ሙሉ ደክሟት ገመድ ላይ ለመደገፍ የበቃችው። ይህንም የነበራትን ጥንካሬ ያሳያል። ዘይነብ ቅያሙላይ ላይ በጣም ትታወቅ ነበረ። ሌላም የምታወቅበት አንዱ ነገር ሰደቃ ነበረ። በዚህም ላይ ሳህባዎች እንዲህ ይሉ ነበረ ገንዘብ እጅ ላይ ከገባ ልክ ክሰል እሳት እንደያዘ ክሰል ነበረ ይላሉ ልክ ከሰል እጃችን ላይ ሳት ተቀጣጥሎ ስንነካው ምንድን ነው የምናደርገው? ወዲያው ለመጣል ለመን የምንቸኩሎ፣ ምክንያቱም እጃችንን ያቃጥለናልና እሷም ገንዘብ ላይ እንደዛ ነበረች ይላሉ። ልክ ብር እጇ ጋር እንደደረሰ፣ ልክ ርዝቅ እጇ ጋር እንደገባው፣ ወዲያው እጇ ላይ ሳይቀመጥ ነበረ ተመልሳ የምትሰጠው። አይገርምም? ግን እንደዛ ቀበጥ ስንላት የነበረችው፣ እንደዛ በቤተሰሟ ስም ስትጉራራ የነበረች፣ እንደዛ በሀብቷ ምትመካ የነበረች ልጅ ከነቢያችን አለ ሰላቱ ወሰላም ጋር ትንሽ ዓመታትን ካሳለፈች በኋላ ወደ ቅያሙ ሌይል ወደ ሰደቃ ወደ ኢማን ወደ አኬራ ስንቅ ማተኮሯ፣ እንደዛም ሰው ይቀየራል። ከዛም ነበረ ታዲያ በዚሁ ላይ ስለ ብሯ፣ ስለነበረው ሰደቃ፣ ስለ ቅያሟ፣ ስለ ቁርአን እያንዳንዱን ነገር ዱኒዋን እርግፍ አርጋትታ አኬራ ላይ ያላትን ነገር ብቻ በረታችበት። ታዲያ ዘይነብ ይህንን ሁሉ ነገር የምታደርገው በትንሽ ዓመታቶች ለውጥ ነበረ የተቀየረችው ዘይነብ የነቢያችን አለህ ሰላት ወሰላም ሊሞቱ መሆናቸውን ስትሰማ ልክ እንደ ሁሉም ቤተሰቦቿ በጣም ተጨነቁ። ጭንቀታቸው ታዲያ እኛም እንደምናስበው እሳቸውን ማጣታቸው ብቻ አልነበረም። ማነው ተከትሏቸው የሚሞተው እኔን ከሱ በኋላ ያድርገኝ የሚለው ነገር ነበር ያሳሰባቸው። የዱኒያ አንድም ሀሳብ አልነበራቸውም። ሁሉም ይጓጉት የነበረው በነቢያችን አለ ሰላት ወሰላም ሁሉም ይጓጉት የነበረው ከነቢያችን አለ ሰላት ወሰላም በኋላ ለመሞት ማነው ተከትሎት የሚሄደው የሚለውን ነገር ነበር። ለዛም ነበር እንደምናስታውሰው ልጃቸው ፋጡማ በሀያ አንድ ዓመቷ ተከትላቸው እንደምትሞት ሲነግሯት ሀዘኗን ትታ ሙሉ በሙሉ በደስታ ፊቷ የተቀየረው። ስለዚህም ሚስቶቻቸው ተጠግተው ይጠይቋቸዋል፣ ከኛ ውስጥ ማነው ቀድሞ የሚከተለው? ሲሏቸው ከእናንተ ውስጥ ባለረጅሟ እጅ ነች የምትከተልኝ ይሏቸዋል። ስለዚህ ሁሉም የሚጠብቁት የነበረው ከሳቸው በኋላ የምትሞተው ባለ ረጅሟ እጅ መሆኗን ነው። ታዲያ አይሻ እንዳለችው ነቢያችን አለይ ሰላት ወሰላም ከሞቱ በኋላ ሁሌም በተገናኘን ቁጥር ማለትም ሚስቶቻቸው በተሰበሰቡ ቁጥር ሁሌም የሚያደርጉት ነገር እጃቸውን መለካት ነበረ። ከነበሩት ሚስቶቻቸው ውስጥ በቁመት የምትታወቀው ወይ በጣም ረዥሟ ሰውዳ ነበረች። ሌላ ሆነ። ከዛ ደግሞ በቁመት አጭሯ ደግሞ ዘይነብ ነበረች። ስለዚህ ሁሉም የሚጠረጥሩት ሰውዳነች፣ ቀጣይ ብለው ሁሌም እየሄዱ የሚለኩት ከሰውዳ ጋር ነበረ፣ እና የሚቀኑባት ነበረ። ምክንያቱም እናስበው ረዥም ነች፣ ቁመቷን እናስበው፣ ከዛ ደግሞ እጇን እናስበው፣ በዛው ልክ ነው የሚሆነው። ይለካኩና ሰውዳነች ሰረኛ የሚለውን ነገር አስበው ጨርሰው ነበረ። ታዲያ እውነታ የተገለጠላቸው ዘይነብ ረዲላሁ አንሃ ከሞተች በኋላ ነበር። ያምም ያወቁት የተገለጠላቸው እውነታ ምንድን ነው? ባለረጅሟ እጅ የተባለው ሰደቃን ስታበዛ ስለነበረ፣ እንዳልኳችሁ ብር ወይም ሰደቃ ወይም ርዝቅ እጇ ላይ እንደገባ ቶሎ ስታወጣ ስለነበር ባለረጅሟ እጅ የተባለው በመስጠቷ እንጂ በነበረው የእጅ ቁመት አይነበረም። ከሰደቃዋ ጋር ተያይዞ አንድ ታሪክ ላስታውሳችሁ በዑመር እብኑል ኸጣብ ጊዜ ለነቢያችን አለ ሰላት ወሰላም ሚስቶች በየአመቱ ብርን ይልኩ ነበረ ብርን በሚልኩበት ጊዜ ሁሌም እንደተቀበለች ነበረ ወዲያው ለሰደቃ የምታውለው ታዲያ ይሄንን የሰሙ ጊዜ ዑመር እብኑል ኸጣብ ወደ ቤቷ ይሄዳሉ ሲሄዱም ይጠይቋታል ሰደቃ መስጠትሽ ቢወደድም ለአንቺ ለራስሽ መጠቀምም የሚያስፈልግሽን ነገር ማሟላትን ትክክል እንደሆነ እንዲሁም እንድትበረታ ያደርጋሉ ታዲያ እሷ ግን አንድ ዱዓ ነበራት ልክ ብሩ እንደተቀበለች ለአመት የሚሰጣትን ስንቅ እንደያዘች ምን ትል ነበረ? አላሁማ ላ ዩድሪኩ ንቃቢ ለሓደ ልማሊ ፈኢነሁ ፊትና ትል ነበረ። አላህዬ ሌላ ዓመትን ከዚህ ብር ጋር እንዳላሳልፍ፣ ወይም ደግሞ ይሄ ብር ከኔ ጋ ሆኖ ሌላ ዓመት እንዳይመጣ የሚል ስጋትና ዱዓ ነበር ሁሉ የምታደርገው። ታዲያ ለዛም ነበረ ልክ ብሩ እንደገባው ወዲያው ወደ ሰደቃ የምትሰጠው። ከዛም ነበረ ዘይነብ ስትሞት በጣም በሚገርመው ሁኔታ ቤቷ ውስጥ ምንም አይነት ዕቃ ምንም አይነት ብር አልነበረም ነበረ። የሚያስፈልጋትን ከምትጠቀምበት እናስበው፣ በዛን ጊዜ የተለየ ነገር ኑሮ ሳይሆን ከምትጠቀምበትም ነገር ሁሉ አውጥታ ትሰጥ ነበረ ለሰደቃ። ባዶ ቤት ላይ ነበረ የምትቀመጠው። ታዲያ ስትሞት ሰደቃው ችግር የለውም የነበራትን ርዝቅ ሰጠች፣ ሁሉንም ነገር ለሰደቃ ወጣች። ያልነበረም ታዲያ የሚገርመው ከፈን ገስ ለራሷ አዘጋጅታ ስትሞት ወይም ወደ አራ ስትሄድ የምትጠቀምበትን ከፈን አስቀምጣለች። ከከፈኑ ውጪ ደግሞ ኡመር ረዲየላሁ ዐንሁ በዛን ጊዜ አሚራል ሙእሚኒን ስለ ስለነበሩ ከፈን ከላኩ ለኔ ብለው ከመቀበሬ በፊት ሰደቃ ስጡልኝ ነበር ያለችው። ያንን ከፈን እንኳን በስሟ ተልኮ እንዲቀመጥ አትፈልግም ነበረ። በስሟ ምንም አይነት ንብረት እንዲኖር አትፈልግም። ከዛም ደግሞ ውስያዋ የነበረው ምንድን ነው? እያንዳንዱ ነገር ቤት ውስጥ ያለውም ነገር ወይም ደግሞ የምትሰበስቡት ነገር ካለ ለቀብሬ የሚውለውን ነገር ብቻ አስቀርታችሁ ሁሉንም ወደ ሰደቃ እንድታውሉልኝ የሚል ውስያ ነበር። የተዎቹ አስቡት ከፈን ሳይቀር እንኳን ቤቷ ውስጥ እንዲቀመጥ በስሙ አትፈልግም ስትሞት። ከዛ ደግሞ የነበረውን ነገር ወይም ደግሞ ለለቅሶ ወይም ደግሞ ለሀዘን ለታዚያ ከሚያስፈልገው ነገር ውጪ ሁሉም ለሰደቃ እንዲቀመጥልኝ ነበረ፣ ብቸኛዋ ውስያዋ ማለት ነው። ታዲያ ወንድሞ አቡ አህመድም ሲያወራ ቤታችን ውስጥ ያለው እያንዳንዱ ርዝቅ በሷ የመጣ ነው ይሉ ነበረ። በጣም ይሰሱላት እና የወዷት ስለነበረ ጀናዛዋ ሲወጣ በጣም ልባቸው ከተሰበሩ ሰዎች ውስጥ አንዳቸው እሳቸው ነበሩ። ታዲያ በዛን ጊዜ ጀናዛዋን ያስተካከለችው ወይም የከፈነችው የምንላት አስማ ቢንት ኡመይስ ነበረች። ታዲያ በዛን ጊዜ በጣም መዲና ነፋሻማ ስለነበረ የነበራት ሂጃብ እንዳይነሳ በንፋስ ምክንያት ያሁሉ የተሰበሰበ ሰው ሰውነቷን እንዳያየው ትንሽም ቢሆን አውራዋ መታየት የለበትም፣ የነበራትን ሂጃብ እንደጠበቀች ነው መቀበር ያለባት በሚል በካርቶን ሸፍና እንድትቀበር ያደርጋሉ። ያም ብቻ ሳይሆን መዲናዎች እስካሁን ድረስ አሁንም የሚያስታውሱበት ወይም ደግሞ ከዛ በኋላ የመቱ ሰዎች እንደ ዘይነብ እያሉ የሚጠቀሙበት የነበረው እንደ መጋረጃ በማድረግ ሱትር አድርገው ነበረ ወደ ቀብረዋ አይገባችሁ ማለት ነው። አስቡት ሞታ እንኳን ምን ያህል እየተጠነቀቀላት እንደነበረ ሰው። ምክንያቱም በህይወት እያለች ብዙ ነገሮችን ስለሷ አይተዋል። ይቅርና ሌላ ነገሮችን እንደዚሁ ልታደርግ ነቢያችን ዓለይሂ ሰላቱ ወሰላም ከሞቱ በኋላ ሙሉ በሙሉ ቤቷ ውስጥ በመቀመጥ ሳትወጣ ቁርአንና ሰላትን ጓደኛው አድርጋ ቀንም ሌሊትም ለሳቸው ዱዓ በማድረግ ነበረ የምታሳልፈ የነበረው ታዲያችን ድንቅ ሴት አቀባበሯንም ሳይቀር ምን ያህል ጥንቃቄ እንደተደረገላት ሁሉም የሚያውቋት በሂጃቧ በነበራት ሐያ በነበራት ኢማን ስለነበረ ኢማኗ እንደጠበቀች እንድትሞት ኢማኗ እንደጠበቀች ደግሞ ወደ መሬትም እንድትገባ ነበር ያደረጉት። ታዲያ ከነቢያችን አለ ሰላት ወሰላም ሚስቶች ውስጥ እሙ ሰላማ ስለ ዘይነብ ስትሞት እንዲህ አለች፣ ካነት እምራአተን ሳሊሐ ቀዋማ ሰዋማ ሰንአን ተተሰደቁ ቢዛሊከ ኩልህ አለልመሳኪን ጸሚ ለይልን ሰጋጅ የነበራትን ሁሉ ለምስኪን ሰጪ ነበረች ትላለች። አይሻም ታዲያ የሁሉ ፍክክርም እንዳለ ሆኖ ስለ እሷ እንዲህ ትላለች፣ የቲሞችና የምስኪን ሴቶች ወይም ደግሞ ባሎቻቸውን ያጡ ሴቶች እናት የሆነችው ወይም ደግሞ አጋዥ የሆነችው ሴት ሞተች ትል ነበረ። በአረበኛም ለቀድ ዘሃበት ሐሚደተን ፈቂደተን መፍዝአል የታማ አራሚላ መፍዝአል የታማ ወል አራሚላ ማለት ነው። ታዲያቺ ሴት ስንት ነገሮችን ስለ እሷ ያዝ የነበራትን ህይወት የነበራትን ካራክተር እናስበው በተለይ ደግሞ እንደነገርኳችሁ ከነቢያችን አለ ሰላት ወሰላም በኋላ ቶሎ በመሞቷ ስለ እሷ ብዙ ሀዲሶች እና ብዙ ታሪኮች አልተቀመጡም። ታዲያ በአስራ አንድ ሀዲሶች ብቻ ይሄ ሁሉ ታሪክ ከወጣ ብዙ ሀዲሶች ቢኖሩ ስለ እሷ ምን እንሰማ ነበር ብለን እናስብ። እኛስ ትተነው የምንሄደው ስንቅ ወይም ትተነው የምንሄደው ስም ምን ይሆን? ወሰላሙ አሌይኩም ወረህመቱላሂ በረካቱ።